በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ አቡሊዲስ ምዕራፍ 39 የሮም ሊቀ ጳጳስ አቡሊዲስ ወደ ዲዮናሲዮስ በላከው መልእክቱ እንዲህ አለ። ተገዢዎቹ ሲሆኑ የጳውሎስ ሳምሳጢን ወገኖች ትምህርት በመቀበል ክፉ ጥፉ በሚሆን ክህደት ተይዘው ሰው የሆነ አምላክ እንደሆነ በጌታችን የማያምኑ ሰዎችን ነገር ሰምቼ እኔ ያደንቃለሁ። አንዱ ከሰማይ የተገኘ ነው ይላሉና አምላክም እንደሆነ ያምናሉና ሁለተኛውም በመለኮት የተለየ ከምድር የተገኘ ዕሩቅ ብእሲ እንደሆነ ይናገራሉና፣ አንዱ ያልተፈጠረ አንዱ የተፈጠረ አንዱ ቅድመ ዓለም የነበረ አንዱ ከትናንት ወዲህ የተገኘ አንዱ ገዥ አንዱ ተገዥ ነው ይላሉና። እንደዚህ የሚሉስ ተገዥ እንደሆነ ፍጡርም እንደሆነ ለሚናገሩለት ከሰገዱ በወርቀ ደሙ ለዋጀን ካልሰገዱ ሕገ እግዚአብሔርን የዘነጉ ናቸው። እርሱ ከንጽሕት ድንግል ሥጋን እንደተዋሃደ ከሥጋውም ጋር አንድ እንደሆነ ከሰማይ በመጣው አምላክ ካላመኑስ በራሳቸው ሁከትን አመጡ። ሁለት አካል ሁለት ባሕርይ በሚሉ መናፍቃን አነጋገር ጸንተው ይኖራሉ። ወንጌላዊ ዮሐንስም ቃል ሥጋ እንደሆነ በተናገረ ጊዜ አንድ ጊዜ እንደሆነ በእውነት ገልጦ እነሆ አስረዳ። ሐዋርያ ጳውሎስም ሁሉ የተፈጠረበት ኢየሱስ ክርስቶስ አንድ ገዢ ነው አለ። ከቅድስት ድንግል ማርያም የተወለደው ተቀዳሚ የተከታይ የሌለው አንድ ወልድ ተብሎ ከተጠራ ሁሉ የተፈጠረበት እርሱ አንድ አካል አንድ ባህሪ ነው። ወደ ሁለትነት መከፈል የለበትም። ለሥጋውም ከመለኮቱ ወደ አንድ ወገን የተለየ ባህሪ የለውም። ለመለኮቱም ከሥጋው ወደ አንድ ወገን የተለየ ባህሪ የለውም። ሰው አንድ አካል አንድ ባህሪ እንደሆነ ሰው የሆነ የባህሪ ገዥ ክርስቶስም እንዲሁ አንድ አካል አንድ ባህሪ ነው እንጂ አንዱን አንድ እንደመሆኑ ካላወቁትስ ነሆ ዳግመኛ አንዱን ሰው ወደ ብዙ ወገን ሊከፋፈሉት ይገባቸዋል። ብዙ ባሕርያትም እንዳሉት ሊናገሩ ይገባል። ሥጋ ከብዙ ወገን የተጠራቀመ ነውና ከአጥንት ከጅማት፣ ከአስራው፣ ከሥጋ፣ ከቁርበት፣ ከጥፍር፣ ከጠጉር፣ ከደም፣ ከነፍስ የተጠራቀመ ነውና እነዚህም ሁሉ እርስ በርሳቸው ልዩ ልዩ ናቸው። ግን በእውነት አንድ አካል አንድ ባሕርይ ነው። እንዲሁም መለኮት ከትስብእት አንድ አካል አንድ ባሕርይ ነው። ወደ ሁለት አካል ወደ ሁለት ባሕርይ አይከፈልም። ሰዎች ሁሉ ከሰማይ የወረደ የአዳም ልጅ ሊባሉ አይገባም። ከድንግል ከእመቤታችን የተወለደ የእግዚአብሔር ልጅ ነው እንጂ፣ ግን ሁለት አካል ሁለት ባሕርይ አይባልም። ያለዚያ ከሰማይ የወረደ የእግዚአብሔር ልጅ ይባላል እንጂ የሰው ልጅ አይባልም። ከሴት የተወለደም የሰው ልጅ ይባላል እንጂ የእግዚአብሔር ልጅ አይባልም። ይህ አነጋገር የጳውሎስ ሳምሳጤ ወገኖች ስህተት ክደት ይመስላል። ለእኛ ግን ከሰማይ በወረደ ከድንግል በተወለደ በአንድ እግዚአብሔር እናምን ዘንድ እግዚአብሔር ያጻፋቸው መጻሕፍት ያስተምሩናል። አንድ አካል አንድ ባሕርይ ብለው የሚያምኑ ግን በክህደት አይያዙም። መቃወም ያለበትን ነገር ሁሉ ከሚያስቡ ሰዎች ጋርም አይተባበሩም። ሁለት አካል ሁለት ባሕርይ ብለው በአንደበታቸው እንዳይናገሩ በአፋቸውም በልባቸውም አምነው ያመሰግኑ ዘንድ ነው እንጂ ሁለት አካል ሁለት ባሕርይ ብለው የሚያምኑ ለአንዱ እንዲሰግዱ ለአንዱ እንዳይሰግዱ በመለኮት ባሕርይ እንዲጠመቁ በሥጋ ባሕርይ እንዳይጠመቁ ግድ ይሆንባቸዋል። በጌታችን ሞት የምንከብር ከሆነ እምነታችን በሚታመም ትስብእትና በማይታመም መለኮት አንድ ባሕርይ ይሆናል። መክበራችን እንዲህ በእግዚአብሔር ይሆን ዘንድ በጌታችን ሞትም ፍጹማን እንሆናለን። ጌታችንን ወደ ሁለት አካል የሚለዩ ሰዎች ቢነግፉን በወንጌል ያለ በሐዋርያት ቃል የተነገረ ተዋሕዶን በምንናገርበት ጊዜም እግዚአብሔር ያጻፋቸው መጻሕፍትን ተመልክተን ወልድ ከሰማይ እንደወረደ በተናገርነ ጊዜ ሥጋ ከሰማይ ወረደ ይላሉ ብለው፣ ዳግመኛም የእግዚአብሔር ልጅ ከድንግል እንደተወለደ በተናገርነ ጊዜ ቃል ከድንግል ተገኘ ይላሉ ብለው በመለኮቱ ከአብ ተገኘ አይደለም እንደምንል መስሏቸው ቢያሙን አንፍራ። እኛ ግን ስለ መለኮት ስንናገር ወልድ ከሰማይ እንደወረደ እንናገራለን። ዳግመኛም ስለ ትስብእት ስንናገር ሁለተኛው ከድንግል እንደተወለደ እንናገራለን። አንዱ አካል ሁለት መሆኑን አናውቅም። ሰማያዊ መለኮትን ከምድራዊ ሥጋ፣ ምድራዊ ሥጋንም ከሰማያዊ መለኮት አንለየውም። መክፈል ክሕደት ነውና። ሁለት አካል ሁለት ባሕርይ ለሚሉ ሰዎች ለመለየት ምክንያት አንስጣቸው። ሥጋም ሥጋ ነው፣ በገንዘቡ ብቻ ነዋሪ አይደለም። በገንዘቡ ባሕርይ ብቻም የዳነ አይደለም። ከሚያድን ከቃልም ተለይቶ በገንዘቡ ብቻ ሊኖር አይችልም። ቃልን ሰው ከመሆኑ አስቀድሞ እንደነበረ ሁሉ በመለኮታዊ ባህሪው ከሥጋ አይለይም። ለብቻውም አንድ ወገን ሆኖ አይኖርም። ጌታችን ወደዚህ ዓለም መጥቷልና ሥጋን ተዋህዶ ተገልጧልና ምንም ሳይዋሃድ የተገለጠ አይደለምና ፍጡር ሥጋውን ከፈጣሪ መለኮቱ አንለይ። ማንም ማን ፍጡር ሥጋን ከመለኮት እንዳይለይ ያልተፈጠረ ቃል ያለ ሥጋ ሰው ሆኖ አልታየምና ማንም ማን ያልተፈጠረ መለኮትን ከሥጋ ልዩ ነው እንዳይል እርስ በርሳቸው አንድ ስለሆኑበት አንድነት በነፍስ በሥጋ ምሳልም ስለተዋህዱበት ተዋህዶ ሁለት በተዋህዶ አንድ ሆኗልና አሁንም በተዋህዶ አንድ ለሆኑ ለሁለቱ አንድ ስም ክርስቶስ መባል ይገባል። መለኮት ያልተፈጠረ ነው፣ ሥጋ ግን የተፈጠረ ነው። መለኮት የማይታመም ነው፣ ሥጋ ግን የሚታመም ነው። ጳውሎስ ክርስቶስ ታመመ፣ ሞተ ሲል እንደሰማን ሲለየው አልሰማንም። ሃይማኖታችንም መለኮት በባሕርይው እንደታመመ እንደ ሞት አይናገርም። እንዲሁ እንደ ፍጡር እንደተገዥም ወደ ሁለት አይለይም። መለኮትን ፍጡር ግቡር አንለውም፣ ያልተፈጠረ ነውና። ዳግመኛም ሥጋን ያልተፈጠረ ነው አንልም። ወልድን አንዱ የመለኮት አንዱ የትስብእት ብለን ሁለት ባሕርይ አንለውም። እምነታችሁም እንዲህ ይሁን። አዋሄዳችሁ አንድ አካል፣ አንድ ባሕርይ፣ አንድ ገጽ በማለት ጸንታችሁ ኑሩ። ከሚያስፈሩ ከሊህ ዘወሯራ ነገሮች ተለዩ። ከንቱ ነገራቸውን ሰምተን ሃይማኖትን አንክፈል። በምግባር አንድ ሆነን እንኖር እንጂ ሥጋ ከእመቤታችን ከቅድስት ድንግል ማርያም መለኮት ከአብ የተገኘ እንደሆነ አንድ ሆነን እንመን እንጂ። ሥጋ በማኅፀን የተፈጠረ ነው፣ መለኮት ግን ፈጽሞ ያልተፈጠረ ነው። በጊዜ ሁሉ የነበረ ያለ የሚኖር ፈጣሪ ነው እንጂ ቃል ሥጋን በተዋሐደ ከሥጋም ጋር አንድ በሆነ ጊዜ መለኮት ከቀደመ ግብሩ አልተለወጠምና ከሥጋም አልተለየምና መጻሕፍት ሳይከፍሉ አምላክ እንደሆነ ከተናገሩ ዳግመኛም ሳይከፍሉ ሰው እንደሆነ ከተናገሩ፣ እኛም የእግዚአብሔርን ነገር እንከተላለን። የማይከፈለውን አንከፍለውም። ሥጋ በማኅፀን የተፈጠረ እንደሆነ በተነገረ ጊዜም እንደምናከብረው እንደምናመሰግነው አድርገን መለኮትን ከትስብእት አንለየውም። ዳግመኛ ያልተፈጠረ እንደመሆኑ መጠን መለኮት በሚከብርበት በሚመሰገንበት ጊዜ ያልተፈጠረ እንደሆነ ስለማመናችን ሥጋን ከመለኮት አንለየውም። ሁለት አካል ሁለት ባሕርይ ብለው ለሚያምኑ የመጻሕፍትን ቃል ወደ ባሕላቸው ለውጠው ቃዋሚ እንደሆነ አድርገው ይህን ለሚታመኑ በመጻሕፍት መካከል ክርክርን ለሚያገቡ ሰዎች የሚያሳፍር ሥራ እንደምን አይሆንባቸውም? ወንጌላዊው ዮሐንስ ቃል ሥጋ ሆነ ቢል የትስብእትን ስም ለቃል አድርጎ የተናገረ አለ አሉ። ጳውሎስም ወልድ ላስገዛለት ይገዛል ስላለ የፍጹም መለኮትን ስም ለሥጋ ሰጥቶ የተናገረ አለ ይላሉ። እኛስ ክርስቶስ ለአበ ሥጋ እንደሰገደ እናምናለን። እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁ ትሰግዳላችሁ ብሏል ይላሉ። በዚህ ነገር ይህንም በመሰለው ሁሉ በቅድስት ቤተ ክርስቲያን ውስጥ ክርክርን ያመጣሉ። እኛ ግን የመጻሕፍትን ቃል እናምናለን። መንፈስ ቅዱስ ያደረባቸው አባቶቻችን እንዳስተማሩንም ቀዋሚ አድርገን እንተረጉማለን። እርሱ በስጋ ሲሰግድ መለኮት ከስጋ እንዳልተለየ፣ መለኮት በሰገደ ጊዜ ስጋ አልተለየምና ስጋን በሰገደ ጊዜ መለኮት አይለይም። ይህም ፈጽሞ አይደረግም። ስጋን በታመመ ጊዜ መለኮት ከእርሱ አልተለየም፣ ከእርሱ ጋር ተዋሕዶ ነው እንጂ። በመለኮቱ ስልጣን ሞትን አጠፋው፣ በእርሱም ሰለጠነበት። በስጋው መከራን ስለተቀበለ፣ ስለሞተ ፈንታ በፈራሽ ነገራቸው የሚቃወሙትን አፍረትን አጎናጸፋቸው። እነሆ ሞትን ድል ነሳው። በሲኦል ተግዘው የነበሩ ነፍሳትንም ማረከ። ክብሩን ገልጦ በመለኮቱ ስልጣን ከሙታን ተለይቶ ተነሳ። ሚኪያስ መናፍቃን ይገሰጹ ይመከሩ የሚገባ ስርዓት እንደመሆኑ ሃይማኖትን አጽንተው የያዙ የመጻሕፍትን ቃል ምስጢር ባለማወቃቸው ጸብ ክርክርን ያምጡ በመጽሐፉ ቃል አለን እያሉ ሃይማኖትን ለሚቃወሙ ለአላዋቂዎች ዝንጋይ ነው። ዳግመኛም በሃይማኖት አንድነን እያሉ እርስ በርሳቸው በነገር ለሚከራከሩ ሰዎች ኃጢአት ክሕደት ነው። እኛ ግን ሥጋን የተዋህደ አምላክ እንደሆነ ስለ ጌታችን ስለ ኢየሱስ ክርስቶስ የተናገርነው ነገራችን ይህ ነው። እርሱ አንድ ነው። እርሱ ሰማያዊ ነው፣ ምድራዊም ነው። ኃያል አምላክ ሲሆን በሥጋ መከራ ተቀበለ። እንኪያስ አለ አዋቆች ትስብት እንኪያስ አላዋቆች ትስብት ከመለኮት አንድ መሆኑን ይመኑ። እርስ በርሳቸው በከንቱ አይከራከሩ። በመናፍቃን ክደታ ይውደቁ። ቅድስት ቤተ ክርስቲያን ከዚህ ሁሉ የነጻች በመሆኗ ይቅኑ እንጂ። ጌታዬ በሰላም ኑር አሜን። ምዕራፍ 39 ከሮም ሊቀ ጳጳሳት ከዚህ መምህር አቡሊዲስ የተጻፈች ወደ በርደጊስ የተላከች ሁለተኛ መልእክት ይችናት። አቡሊዲስ ለጌታው ለወዳጁ ለበርደጊስ ይጽፋል። በጌታችን አምነን እጅግ ደስ ይበለን። ሃይማኖታችን እንደ ሐዋርያት ትምህርት ነውና። ባሕርያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን የሚሆን ሦስት ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስ እናምናለን። አንድ ስግደት ይሰገድላቸዋል። አንድ ምስጋና ይመሰገናሉ። የአብ የወልድ የመንፈስ ቅዱስ ጌትነታቸው አንድ ነው። ሌላ አምላክ አለ የሚል ቢኖር አሸናፊ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለ የምትመሰገነው ምስጋናህ በሰማይ በምድር የመላ ነው የሚሉ ሱራፌልም ከሚያመሰግኑት የምስጋና ቃል በቀር ሌላ ምስጋና የሚያመጣ ቢኖር የተለየ ውጉዝ ይሁን። እናንተም የሥላሴን ባሕሪ እንዲህ አመስግኑት፣ ዮሐንስና ጳውሎስ እንደመሰከሩ። ዮሐንስ ቅዱስ ቅዱስ ቅዱስ እያሉ ሱራፌል ሲያመሰግኑ የወልድን ጌትነት እንዳየ ተናገረ። ጳውሎስም ይህ አንድ ምስጋና የመንፈስ ቅዱስ እንደሆነ አስረዳም። ሱራፌል የተናገሩት ምስጋና የመንፈስ ቅዱስ እንደሆነ ተናግረዋልና፣ እሱ መንፈስ ቅዱስ ሲመሰገን ነቢዩ ኢሳይያስ እንዳየ መጠን የመንፈስ ቅዱስ ምስጋና የወልድ ምስጋና ነውና ወልድ ምስጋና የወልድ ምስጋና ምስጋና ነውና የአብን ምስጋና የወልድ የመንፈስ ቅዱስ ምስጋና ነውና፣ አብ ወልድን የወለደ ነውና። ዳግመኛም በማይነገር በሐሳብን በማይመረመር ግብር መንፈስ ቅዱስ ከእርሱ ተገኝቷልና። አብ ከወልድ ወልድም ከመንፈስ ቅዱስ ሳይቀድም መንፈስ ቅዱስን ከወልድ ወልድም ከአብ ወደ ኋላ ሳይሆን፣ ወልድም ለአብ ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብ ለወልድ ስንፋሳቸው ነው። የሦስቱ አካላት መለኮት አንድ እንደሆነ በዚህ አውቀን ለእርሱ እንሰግዳለን። በኒቅያ የተሰበሰቡ አባቶቻችንም አንዱን የእግዚአብሔር አብን መለኮት ከወልድ ከመንፈስ ቅዱስ የሚለይ እንደኛ በአብ ትእዛዝ እንደተፈጠሩ የሚናገር ወልድ መንፈስ ቅዱስ ከዚህ ከአንዱ ከአብ ባሕርይ አልተገኙም የሚል ቢኖር ውጉዝ ይሁን ብለዋል። ዳግመኛም ሃይማኖትን ፍጹም ለማድረግ እርሱ የእግዚአብሔር የባሕርይ ልጅ ከመቤታችን ከቅድስት ድንግል ማርያም ሥጋን እንደተዋሃደ ከሰው ጋርም እንደኖረ እናስተምራለን። ፈጣሪ እርሱ በሰው ያደረ አይደለም። በነቢያት በሐዋርያት አድሮ ሥራ የሠራ ፍጹም አምላክ በሥጋ ተገለጠ እንጂ። ሰውም ቢሆን በመለኮቱ ፍጹም ነው። ሁለት ማለት አንዱ በሰው ያደረ የባሕርይ አምላክ ወልድ፣ አንዱ ከሰማይ እየወረደ ከእግዚአብሔር የተወለደ አይደለ። ዕሩቅ ብእሲ አይደለም። ከአብ አንድ ብቻውን የተወለደ ከድንግልም አንድ ብቻውን የተወለደ እርሱ አንድ ነው እንጂ በተዋሕዶ ሰው የሆነ የባሕርይ አምላክ ነው። አምላክ እንደመሆኑ ሰው ሆኖ ዓለምን ያድናል ሰው ሆኖም የሰጠንን መለኮታዊ ውስጥ ንፋሱን እንደተቀበለን እንደተቀበል ሰው ሆኖ በሰማይ ላሉት በምድር ላሉት ከምድር በታች ላሉት ገዢ እርሱ ነው። ገዢ አንድ እርሱ ነውና እናመስግነው። ከመቤታችን ከቅድስት ድንግል ማርያም ስለተገኘው ስለ ስለ ኢየሱስ ክርስቶስ ከሰማይ ከእግዚአብሔር ዘንድ የመጣ ሰው ማርያም በወለደችው አደረ የሚል ፍጹማን የሆኑ ሁለት ገጽ እንደሆነ የሚናገር ቢኖር ይህንን የሚናገር እግዚአብሔር ከሚሰጠው ተስፋ ፈጽሞ የተለየ እንደሆነ ይወቅ። እግዚአብሔር ቃልስ ሁሉ የተፈጠረበት ነው፣ ያለ እርሱ የተፈጠረ የለም። ይኸውም ዮሐንስና ጳውሎስ እንዳስተማሩን ዓለሙን ሁሉ የፈጠረ ኢየሱስ ክርስቶስ ነው። ቃል ማርያም የወለደችው ኢየሱስን እንደሚረዳ አልተናገሩም። እርሱ ቃል ወደዚህ ዓለም እንደመጣ ከድንግልም እንደተወለደ ተናገሩ እንጂ። ከሰማይ የተገኘ ሥጋ ያለው ከምድር በተገኘ ሰው እንዳደረ አልተናገሩም። ሁለተኛው አዳም ከሰማይ እንደወረደ ተናገረ እንጂ። ይኸውም ቃል ነው ሥጋ የሌለው እርሱ ከእመቤታችን ከቅድስት ድንግል ማርያም ሥጋን ነፍስ ነስቶ ሰው ሆነ። እርሱን የምንመስል ሰማያዊ አደረገን ዘንድ እርሱ ሰማያዊ ነውና ምድራውያን እኛን እርሱ የክብር ባለቤት ሲሆን እንደ ሰው ሁሉ በመስቀል ላይ በመሞት የመሰለንን የእግዚአብሔር ልጅ ወደ መምሰል ተጠርተናል እንዳለው ሁሉ ሞት ሊቆራኘው የማይቻለው ነው እርሱ ሞትን ያጠፋል እንጂ የዘላለም ሕይወት የሚሆን ትንሣኤንም ይገልጣል እንጂ ከሃሊነቱም ድል መንሣትን ይሰጠናል። ማርያም የወለደችው ኢየሱስ ክርስቶስ ሰው የሆነ አምላክ እንደሆነ ከአብ ጋርም አንድ እንደሆነ ሥጋን በመዋሐድ የማይለወጥ በመለኮትም የማይታመም ቀዳማዊ አምላክ እንደሆነ የማያምን ቢኖር ውጉዝ ይሁን። መድኃኒታችን ኢየሱስ ክርስቶስ የነሰው ሥጋ ከሰማይ የተገኘ ነው፣ በባሕርይው ፍጡር አይደለም፣ ጥንት ሳይኖረው ከእግዚአብሔር ጋር በአንድነት በቅድምና ነበረ የሚል ከመቤታችን ከቅድስት ድንግል ማርያም የተገኘ እንደሆነ የማያምን ቢኖር የተወገዘ የተለየ ይሁን። አምላክ የተዋህደው ሥጋ ነው የሚል ያልተፈጠረ የቃል ሥጋ ነው ብሎ ሳይለይ በአንድነት የሚሰግድለት ግን የተመሰገነ ይሁን። ቃል ሥጋ በመሆኑ መከራን በመቀበሉ አልተጠራጠርምና። ዳግመኛም ቃልን ከሥጋ ዋህደን እንሰግድለታለን። ቅድመ ዓለም የነበረ ለዘላለም የሚኖር የእግዚአብሔር ልጅ እርሷ አንድ ወልድ ነው። ዳግመኛ የቅድስት ቤተ ክርስቲያን ትምህርት እንደመሆኑ ሁለተኛ መምጣቱን እናምን ዘንድ ያስተምረናል። ዳግመኛ የሮም ሊቀ ጳጳሳት ይህ ቅዱስ አቡሊዲስ ለዲዮናሲዎስ ጽፎ በሰደዳት መልእክቱ እንዲህ አለ። ፍጡር ሥጋን ፈጣሪ እንደተዋሐደው እናምናለን። ፈጣሪ ከፍጡር በተዋሐደ ጊዜ አንድ አካል በመሆን የጸና አንድ ባሕርይ ሆነ። ሁለት አካል ሁለት ባሕርይ አይደለም። እኛም ሰዎች ከተፈጥሯችን የተነሳ ይህን የመለኮትንና የትስብእትን ተዋሕዶ እናውቃለን። ባሕርያችን ሁለት ነፍስና ሥጋ ሲሆን አንድ ይሆናል። አንድ አካል በመሆን ያድጋል። አንድ ሰውም ይባላል። ምዕራፍ አርባ ዳግመኛ በምግባር በሃይማኖት ፍጹም ከሚሆን ከደገኛው መምህር ከሮም ሊቀጳጳሳት አቡሊዲስ በአራቱ ማዕዘን ላሉ ኤጲስቆጶሳት ሁሉ የተላከ መልእክት ይህ ነው። አቡሊዲስ በአራቱ ማዕዘን ላሉ በሐዋርያት ስብከት ባመኑ ምእመናን ላይ ለተሾሙ ኤጲስቆጶሳት ይጽፋል። የተወደዳችሁ ወንድሞቻችን እንግዲህ በጌታ አምነን ደስ ይበለን። የተወደዳችሁ ወንድሞቼ ሆይ ለእኔስ በጌታችን በአምላካችን በንጉሳችን ማመናችሁ ደስ ያሰኘኛል። ይህችውም እንደ ቤተ ክርስቲያን ትምህርት ናት። ነቢዩ ሆሴ ስለ እግዚአብሔር ቃል ያዕቆብ ይጎዳ ዘንድ ቸላልለውም አለ። የባሕር አምላክ ነኝና እንደ ሩቅ ብእሲም አይደለሁምና በቦታ አልወሰንምና እንዳብ ምሉ ነኝና እግዚአብሔር ቃል ሰው ይሆን ዘንድ ስላለው ይህንን የመሰለውንም ተናገረ። እርሱ እኔ አምላክ ነኝ ዕሩቅ ብእሲ አይደለሁም ሲል፣ ዕሩቅ ብእሲ ነው አምላክ አይደለም የሚል ሰው ቢኖር የተወገዘ የተለየ ይሁን። ጌትነታቸው ባሕርያቸው አንድ ሲሆን እነርሱ በገጽ በመልክ ፍጹማን የሚሆኑ ሦስቱ አካላት እንደሆኑ ሁሉ በሚሰግድለት በሚያመሰግነው በስሉስ ቅዱስ እኔ አምናለሁ። እነዚህም አብ ወልድ መንፈስ ቅዱስ ናቸው። ከሦስቱ አካላት አንዱ አካል ከሰማይ መውረዱን ከእመቤታችን ከቅድስት ድንግል ማርያም ነፍስና ሥጋ ነስቶ ሰው መሆኑን እግዚአብሔር ቃል መድኃኒታችን ኢየሱስ ክርስቶስ ከእርሷ ተወልዶ መገለጡን በተዋሕዶ ሰው የሆነ አምላክ ሆኖ በሰዎች መካከል መመላለሱን አምናለሁ። አንዱ አምላክ ነው፣ አንዱ ሩቅ ብእሲ ነው አልልም። እግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ከነሰው ሥጋው ጋር አንድ አካል አንድ ባሕሪ ነው እንጂ፣ ከእግዚአብሔር የተወለደው ከድንግል የተወለደው ይኸው አንዱ ነው። አንድ ሲሆንም ይታመማል፣ አይታመምም። በሥጋው ይታመማል፣ ሕማማችንንም ገንዘብ ያደርጋል። በመለኮቱ ሕማማችንን ያርቃል፣ በሞቱም ሞታችንን ያጠፋል። ለእኛ ለአገልጋዮቹ ድህነትን የሰጠን እርሱ ነው። ላመኑበትም ትንሣኤን የገለጠላቸው ገለጠላቸው የዘላለም ሕይወትን በጌትነቱ በሚያወርሷት በመንግሥተ ሰማያት ትሰጥ ዘንድ ያላት ፍራ ነፍስንም ሰጣቸው። ዳግመኛም የሮም ሊቀ ጳጳሳት በምግባር ፍጹም የሚሆን ይህ ቅዱስ አቡሊዲስ ስለ ጌታችን ስለ ኢየሱስ ክርስቶስ ተዋህዶ ከተናገረው አንጥተንን እናገራለን አክብረኝ ግለጠኝ ባለ ጊዜ ቃል ከሥጋ ተሰማ የተገለጠበት ክብርም በሥጋ ነው ስለዚህም የምወደው ልጅ ይህ ነው የሚለው ቃል መለኮቱን ከትስብእት ትስብእቱን ከመለኮት ሳይለይ እንደተናገረ እንናገራለን ሰው የሆነው አምላክ ይህ አንድ ነውና ከዚህ በኋላ ግለጠኝ ባለው ላይ ዓለም ሳይፈጠር ካንተ ዘንድ በነበረው ጌትነቴ አክብረኝ ብሎ የባሕርይ ክብሩን ተናገረ። ባለውም በዘመኑ ሁሉ ጌትነት ገንዘቡ የሆነ መለኮቱን አምላክነቱን ያስረዳል። ይህ ነገር ምንም ለልዑል ጌትነቱ ሊነገር የሚገባ የሚመች ቢሆን እርሱስ ፍጹም መለኮት ከትስብእት አንድ ሆኖ ተናገረ። ከሁለት አንድ የሆነው እርሱ ነውና፣ እንዲሁም ከእግዚአብሔር አብ ጋር በአምላክነት ክብር አንድ ነው እንላለን ሥጋም ይህን አንድ ስምን ክርስቶስን ገንዘብ ያደርጋል። እግዚአብሔር አብን በመልክ ከሚመስለው በባሕርይ ከሚተካከለው ከቃል ጋር አንድ አካል አንድ ባሕርይ ነውና ከአብ ጋር አንድ ነው እንዳልነው ሥጋን በመዋሃድ ከሰው ጋር አንድ ነው እንላለን። መለኮትም ለሰው የሚገባ ስምን ገንዘብ ያደርጋል። ሥጋን በመዋሃድ ከእኛ ባሕርይ ጋር አንድ ስለሆነ ከእርሱም ጋር አንድ ስላደረገው ከተዋሐደው ከሥጋ ባሕርይ ምንም አልለወጠም። አንድ መሆንም ሰውን ወደ ወዶ ስለመዋሃዱ የመለኮት ባሕርይ እንዳልተለወጠ መጠን ከእርሱ ጋር አንድ ከሚሆን ከእግዚአብሔር ጋር ገንዘቡ የሚሆን መተካከል ያለበት ስም ነው። ምዕራፍ 41 በሮማ አገር ያሉ ኤጲስቆጶሳት አለቃ በምግባር ፍጹም የሚሆን ይህ ቅዱስ አቡሊዲስ ዳግመኛ እንዲህ አለ። እንደ ተጻፈ ቃል ሥጋ ከሆነ ለቃል የሰገደ ቢኖር ለሥጋ ሰገደ ለሥጋ የሰገደም እንሆ ለእግዚአብሔር ቃል ሰገደ። ዳግመኛም አባቶቻችን ሐዋርያት በተዋሕዶ ለከበረ ሥጋ እንዲህ በሰገዱ ጊዜ እንዲሁ ለእግዚአብሔር ቃል ሰገዱ። መላእክትም እንዲሁ ሥጋን አይተው ያገለግሉ ነበር፣ ፈጣሪያቸውም እንደሆነ አውቀው ይሰግዱለታል። ድንግል ማርያም ሥጋን በወለደች ጊዜ ቃልን ወለደችው። ቃልንም በሥጋ ስለወለደች በእውነት ወላዲት አምላክ ናት። አይሁድም ሰው የሆነ የእግዚአብሔር ቃል ሥጋን በሰቀሉ ጊዜ እሱን ሰው የሆነ ቃልን ሰቀሉ። በመጻሕፍት ውስጥ በቃልና በሥጋው መካከል ምንም መለየት የለም፣ አንድ ባሕሪ አንድ አካል አንድ ግብር ነው እንጂ። ፍጹም አምላክ ነው፣ ፍጹም ሰው ነው። በተዋሕዶ የመለኮት የትስብእት ግብር አንድ ነው። የሮም የኤጲስቆጶሳት አለቃ በምግባር ፍጹም የሚሆን ይህ ቅዱስ አቡሊዲስ ዳግመኛ እንዲህ አለ። እኛስ እግዚአብሔር ቃል ሰው መሆኑን በጉላ በተረዳ እናምናለን። መናፍቃን በክህደታቸው አያናውጡን፣ ወዲያና ወዲህ አይበሉን። እግዚአብሔር ቃል ሰው እንደሆነ በአንደበቱ የሚያምን በልቡ ግን እንደኛ አምላክነት የሌለው ዕሩቅ ብእሲ ከድንግል ተገኘ ብሎ የሚያምን የእግዚአብሔር አብ የባሕርይ ልጁ ከድንግል እንደተወለደ የማያምን ሰው የምእመናን ባላጋራቸው የመናፍቃን ተባባሪያቸው ነው። ለእኛ ግን የእግዚአብሔርን ትእዛዝ መጠበቅ ይገባናል። በሥጋዊ ግብር እንደሚጣላ ሰው ተቃዋሚነት አይደለም። ከሁሉ የራቀ የእግዚአብሔርን ጌትነት ባዩ አብ ከሰማይ ሲመሰክርለት በሰሙ ሰው የሆነውን አምላክ ለዓለም በሰበኩ በብፁዓን ሐዋርያት ምስክርነት ሰው የሆነውን የእግዚአብሔርን ቃል እንመን እንጂ። ሥጋ የሆነ ቃል የሚያድን አምላክ ጌታችን ኢየሱስ ክርስቶስ ነው። በምድራዊ ልደቱ አባት የለውም፣ ከሰማይ የወረደ አምላክ ነው እንጂ በዘርዓ ብእሲ የተወለደ ዕሩቅ ብእሲ አይደለም። ሥልጣነ መለኮቱን ይገልጥ ዘንድ በተለየ ስሙ ዓለምን ያድን ዘንድ ሰው ስለሆነ የሰው ልጅ ይባላል እንጂ በሰማይ ያሉትን ፈጥሮ የሚገዛ እርሱ ነው። በሰማይ ዙፋን አለው፣ መላእክትም ይሰግዱለታል። በመለኮቱም ከአብ ከመንፈስ ቅዱስ ጋር ይመሰገናል። የተማሩ ሰዎችም በውግዘት እንዳይያዙ ይህንን አይዘንጉ። እኔን ያልተጠራጠረ ብፁ ነው ብሏልና። ሰው ስለመሆኑ መከራ ስለመቀበሉ መድህንን የሚከፍለው እግዚአብሔር ነው ብሎ ስለመስገድ ፈንታ ዕሩቅ ብእሲ ነው የሚል የተሰቀለውንም ከመለኮት የተለየ ሰው ነው የሚል መለኮትንም ሥጋ ወደ መሆን ተለወጠ የሚል ቢኖር እግዚአብሔር ሰው በመሆን ያደረገለትን ድህነት አያገኝም። ከድንግል የተወለደው ታሞ ሞቷልና እርሱ አዳነን። ድንግልም አምላክን በወለደች ጊዜ ለዓለም ሕይወትን አስገኘች። ይህም በሰው ልቡና ቢታሰብ ሕይወት እግዚአብሔርን ብቻ ወደ መምሰል አደረሰው። በሞቱ ሞትን ከእነርሱ አጠፋ፣ በትንሣኤውም ወደ ሕይወት መለሳቸው። ድህነት ከእግዚአብሔር ከተገኘ ከሌላ አካል ተገኘ። ዳግመኛ ዓለምን በእርሱ ከታደሰ የተወለደው የተሰቀለው መከራ የተቀበለው መድህን ነው እመቤታችን ቅድስት ድንግል ማርያም የወለደችው ከመለኮት የተለየ ዕሩቅ ብእሲ አይደለም አይሁድ የሰቀሉት ዕሩቅ ብእሲ አይደለም ከድንግል በሥጋ የተወለደ አምላክ ነው እንጂ አይሁድም የሰቀሉት እርሱ ነው እንጂ ምዕራፍ 42 ዳግመኛ ስለ እግዚአብሔር ቃል ሰው መሆን ይህ ቅዱስ አቡሊዲስ እንዲህ አለ ወንድሞቼ ወንጌል ድህነትን አዘጋጀልን እኮን ወደዚህ ዓለም መጥቶ ሰው የሆነ እግዚአብሔርንም በወንጌል አወቅነው። በተመሰገነች ሕይወት የሰውን ሥራ ሰማያዊ ልዑል ወደሚሆን መለኮት ወደሚሰጠው ክብር መለሰ። በኢየሱስ ክርስቶስ አዲስ ልደት ተገኘ። በጌታችን በኢየሱስ ክርስቶስ የሚያምን ሰው ሁሉ ክርስቶስን ይመስለዋል፣ ክብሩንም ይወርሳል፣ ከእርሱ ጋር ለመኖር በክብር ይለወጣል። እርሱ እንደ ከሃሊነቱ መጠን የተገለጠበትን ሥጋውን ያስመስለዋል ተብሎ እንደተነገረ ፍጥረት ሁሉ እንዲገዛለት በሥጋ ባሕርይ በሥጋዊ ሕማም እንዳይኖር የሥጋችንን ተዋርዶ ይለውጣል። ማንም ማን ከመለኮት የተለየ ዕሩቅ ብእሲ ነው ብሎ በክርስቶስ አይመን፣ ከሕይወት እንዳይለይ። ዕሩቅ ብእሲ ዓለምን ያድን ዘንድ አይችልምና የዕሩቅ ብእሲ ሞትም በሰው አምኖ የሚጠመቀውን አያከብረውምና ሁላችን በክርስቶስ ሞት እንከብራለን እንጂ። የሕይወታችን መገኛ የሚሆን የክርስቶስ ሞት የእኛን ሞት ወደ ትንሣኤ እንደለወጠ እናምናለን። ክርስቶስም ሞትን አጥፍቶ የማታልፍ ትንሣኤን ገለጠ እንደተጻፈ። ከሰውም ወገን ማንም ማን ሞትን ያጠፋ ዘንድ ትንሣኤንም ይገልጣት ዘንድ አይችልም። ዳዊት በሕያውነት የሚኖር ሞትንም የማያያት ሰው ማን ነው? ነፍሱን ከሲኦል ሥጋውን ከመቃብር የሚያድን ማን ነው? ብሎ እንደተናገረ ራሱን ማዳን ያልተቻለው ሌላውን ማዳን እንደምን ይችላል? አንድ ራሱን ሊያድን ያልቻለ ሳለ ምን ሁሉ ሊያድን እንደምን ይችላል? ኃጢአት በሰው አድሮ ይኖር ነበርና ሞት የሚከተለው ነበርና። ከአዳም አንስቶ እስከ ሙሴ ሰዎችን በአዳም በደል አምሳል ያልበደሉ ሌሎችንም ሞት እንደገዛቸው ተናገረ። መጀመሪያ የበደለ አዳም ነው። አዳምን በበደለ ጊዜ የሚመስሉትን ያን ጊዜ ወለደ። በዚያ ወራት አዳምን መሬት ነህ፣ ወደ መሬትነት ተመለስ የሚል ከእግዚአብሔር የታዘዘ አንድ አዋጅ በሁሉ ላይ ተነገረ። ሙሴም ሞትን ያጠፋ ዘንድ አልቻለም። እርሱን የሚያዘው ገዛው እንጂ። ከእርሱ በኋላ የተነሱ ነቢያትንም ሁሉ ሞት ገዛቸው እንጂ ክርስቶስ ግን በቸርነቱ እርሱ ለሁሉ ሕይወትን ሰጠ። በክርስቶስ ማመንም ሕያው የሚያደርግ መንፈስ ቅዱስን ይሰጣል። ከተነሣ በኋላ በንፍሐት መንፈስ ቅዱስን ያሳደረብን እርሱ ነው። መንፈስ ቅዱስም የእግዚአብሔር እስትንፋስ ነው፣ የሰው አይደለም። የነቢያት የመላእክት ፈጣሪ ሲሆን በሥጋ ተገለጠ። በሰማይ በምድር ከምድር በታችም ያሉ ፍጥረታት ሁሉ ለእርሱ ይገዛሉ። በሰማይ ያሉ ሊቃነ መላእክት ሥልጣናት ኃይላት ይገዙለታል። የሚገዙ ለሰው አይደለም፣ ለአምላክ ነው እንጂ። በሰማይ በምድር ከምድር በታች ያለ ፍጥረት ጉልበት ሁሉ ይሰግድለታል። እንደ እግዚአብሔር አብ ጌትነት የባሕሪ ገዥ እንደሆነ የፍጥረት አንደበት ሁሉ ያምናል። እንኪያስ ፈጽሟ ይታይ የነበረ ክርስቶስ በሥጋ ተገለጠ፣ አምላክ እንደሆነ ተናገረ። አምላክ እንደመሆኑ የአምላክነትን ሥራ ሁሉ ሠራ። እርሱም በእውነት የእግዚአብሔር አብ የባሕሪ ልጅ ነው። አንሰ እብለክሙ እያለ ለሰው ሕግን የሠራ ነፋሳትን ባሕርን፣ ርኩሳን መናፍስትን አዘዘ። እግዚአብሔር ያደረባቸው ከእግዚአብሔርም ሥልጣን የተሰጣቸው ሰዎች ግን ከራሳቸው አንቅተው ሕግን መሥራት አይችሉም፣ በእግዚአብሔር አጋዥነት ነው እንጂ ማዘዝ አይቻላቸውም። ስለዚህ ነገር ሐዋርያ ጳውሎስ ይህንን እኔ እነግራቸዋለሁ ጌታዬ አይደለም አለ። ዳግመኛም በሌላ አንቀጽ ይህን የምናገር እኔ አይደለሁም ጌታዬ ነው እንጂ አለ። ከራሱ አይደለ ከክርስቶስ እንደሆነ መታዘዙን በዚህ ያስረዳል። ትምህርቱንም ሲያስተምር ታምራቱን ከራሱ አንቅቶ እንዳደረገው አልተናገረም። ከክርስቶስ በተሰጠው በመንፈስ ቅዱስ እንዳደረገው ተናገረ እንጂ። እርሱም በእኔ አድሮ የሚናገር የክርስቶስን ምክር የምትሹ ከሆናችሁ የእግዚአብሔር እስትንፋሱ አድሮብኛል አለም። ክርስቶስ አምላክ ያደረበት ሰው እንደሆነ የሚናገር ቢኖር የተለየ የተወገዘ ይሁን። አምልኮተ እግዚአብሔርን የዘነጋ ያ ሰው የባሕርይ ገዢ ክርስቶስን ከተገዦች እንዳንዱ አደረገው። ባሕርይ መለኮቱን ለውጦ የባሕርይ አምላክ ሳይሆን ኑሮ ኋላ አምላክ የሆነ አደረገው። ለክርስቶስ መስገዳችንን ይነቅፋል። እኛ ግን አምላክ እንደሆነ አምነን እንሰግዳለን። ለሌላ አምላክ ማደሪያ ነው ብለን አይደለም። ገዥ ማንነው ተገዥስ ማን ነው? አናውቅም። የሚያድን ማነው? ሕያው ማሕያው አምላክስ ማነው? አንድ ክርስቶስ ነው እንጂ በመጽሐፍ እንደተነገረ። የሚያድን ሕይወት ምንድን ነው? አዳምስ ማን ነው? ምድራዊስ ማን ነው ከድንግል ማርያም ሥጋን ስለነሳ በሰው ባሕርይ የተገለጠ ሰማያዊ ማን ነው? ሰማያዊ መለኮት ሥጋን ስለተዋሐደ ሐያል አምላክ እርሱ ነው። ከቸር አባቱ ከአብ ከመንፈስ ቅዱስም ጋር ለዘላለሙ ክብር ምስጋና ገንዘቡ የሚሆን ይህ ነው በእውነት። ምዕራፍ 43 ይቀጥላል። ረድኤተ እግዚአብሔር አይለየን።